በአንድ ወቅት አንድ መጽሐፍ ሳነብ እንደዚህ የሚል ሀሳብ አገኘሁኝ። አንድን በጣም ታላቅ የሆነ የጦር ጀኔራል በጣም ብዙ ሰዎች ተሰብስበው ባሉበት አዳራሽ ውስጥ በውትድርና ውስጥ በተለይም በጦርነት ውስጥ የተማርካቸውን ሶስት ነገሮች ንገረን ብለው ጠየቁት። ጀኔራሉም ትንሽ አሰብ ካረገና ከቆየ በኋላ በአዳራሽ ውስጥ የሚገኙትን ሰዎች አየት አየት አድርጎ በአጭሩ ተነፈሰና እንደዚህ አለ፣ በፍጹም አታቋርጥ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

በቀጥታ ወደ እናንተ ቤት ለማምጣት የሆነ ምልክት ትሰጡታላችሁ። ምስቅልቅል ካለው ነገራችሁ ለትውልድ መዳን የሚሆን ምልክት እግዚአብሔር ዘንድሮ ነው ይሰጣችኋል። በጣም ይገርማችኋል። እውነቴ ነው ምነግራችሁ። በጣም ብዙ ሰዎች ቢዝነሳቸው ተመሰቃቅኖ ቤታቸው፣ ሕይወታቸው ተመሰቃቅኖ ከዚህ በኋላ ተስፋ የላቸውም ተብሎ ሲያበቁ ለብዙ ሰዎች የሕይወት መንገድ ያሳዩ ሰዎች፣ በዚህ ጋር ድል አለ ያሉ ሰዎች፣ በዚህ ጋር ሰክሰስ አለ ያሉ ሰዎች፣ በዚህ ጋር መነሳት ያለ ያሉ ሰዎች ምስቅልቅል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

የይይዛቸው የፈለገ ፍርሃት ይሰበራል። ሁለት አይነት ምሽግ አለ። አካላዊ ምሽግ አለ። ከዛም ሲቀጥል ደግሞ መንፈሳዊ ምሽግ አለ። ዳዊት አካላዊ ምሽግ ብቻ ሳይሆን የነበረው መለኮታዊ ምሽግ ነበረው። በሁለተኛ ሳሙኤል መጽሐፍ ምዕራፍ 22 ከቁጥር ቁጥር እስከ አንድ እስከ አራት ስታነቡ ከሳኦልና ከጠላቶቹ እጅ ባታ ነው ጊዜ ዳዊት የዘመረውን መዝሙር ሁለተኛ ሳሙኤል መጽሐፍ ምዕራፍ 22 ከቁጥር አንድ እስከ አራት ስታነቡ እንደዚህ ብሎ ይናገራል። ዳዊትም እግዚአብሔር ከሳኦል እጅ ቹ እጅ ሁሉ ባዳነው ቀን የዚህን ቅኔ ቃል ለእግዚአብሔር ተናገረ፣ እንደዚህም አለ። እግዚአብሔር ዓለቴ አምባዬ መድኃኒቴ ነው። እግዚአብሔር ጠባቄ ነው፣ በእርሱ እታመናለሁ። ጋሻዬና የረደቴ ቀንድ መጠጌ መሸሸጌ መድኃኒቴ ሆይ ከግፍ ሥራ ታድነኛል። እግዚአብሔር ዓለቴ አየህ ዳዊት ዲቫይን ምሽጋል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 ኢኮኖሚ በጌታ በኢየሱስ ስም ጉልበት ያደረከው እግዚአብሔር ሰብሮ ያወጣል። እማትፈራው ፈራው ስለ ተማርክ አደለም። እማት ፈራው ጎበዝ ተማሪ ስለሆንክ አደለም። የማትፈራው ፈራው ባለስልጣን ስለምታቀርም የማትፈራው ደፋር ስለ ተናጋሪ ስለሆንክ አደለም። የማትፈራው አንድ የእግዚአብሔርን ቃል አንብባል ናሆም መጽሐፍ ምዕራፍ አንድ ቁጥር ሰባት እግዚአብሔር መልካም፣ በመከራ ቀንም መሸሸጊያ ነው፣ በእርስ እርሱ በእርሱ የሚታመኑትን ያውቃል። እግዚአብሔር መልካም ነው። ይገርመሃል በሳምንት ሳም ሰባት ቀን በወር 30 ቀን በአመት 365 ቀን መልካም እግዚአብሔር ብቻ ነው። ሰው እንደዚህ አይነት መልካም ኖሮት አያውቅም። እኔ ትናንት ያልፈራው ዛሬና ነገ ምፈራበት ምን ምክንያት? አንተ ጀርባህን ብትሰጠኝ አልፈራም። እኔ ደግፈህኝ አላመጣኝ አግዘ እዚህ አላደረስከኝ ተሸክሞ አግዞ እዚህ አመጣኝ እግዚአብሔር ስጀምር ካልነበርክ ስቀጥል አታስፈልግም። አንተ ስትጀምር ዮናታን ካልነበረ አንተን ወደ መኖር ለማምጣት ዮናታን ካልነበረ ይገርማል። ማንም ሰው ፊቱን ጀርባውን ለአንተ ቢሰጥ መታመኛ ያደረገው መነሻ ላይ የተደገፍከው እግዚአብሔር አምላክ እስከ መጨረሻ ይዞ ለሆነ ሰው መልእክት እኔ እንደውም አንዳንድ ጊዜ እንደዚህ ይናገራለሁ። አንዳንድ ሰዎች መልእክት ይዘው ጥግ ይዘዋል፣ ሌላ ሰዎች መልእክት ሳይዙ ሚዲ ይዘዋል። እኔ ባርካቸዋለሁ። እግዚአብሔር በውስጣችሁ ሊያስቀምጠው ትክክል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

ውስንነቶች መሻር ማለት ነው። እዚህ አገር ስትወለድ በውስንነቱ ውስጥ ነው የምትወለደው። ስታድግ ብዙ እንቅፋቶች አሉ። እነማን ናቸው ይገርማል አልጋ በአልጋ በሆነ መንገድ ሄደው ህልማቸውን ያሳኩ። ብዙ እንቅፋቶች ነበሩ። እሱ ግን እየሰበሩ ያሰቡበት ሁኔታ መጥተዋል። እነሱን ያሰበረ እነሱን የረዳ ያረዳ እነሱን ያገዘ እነሱ እንዲሰሙ ይሰሙ ያደረገ ወደ እነሱ ስኬት ያመጣ አምላካቸው አምላኬ ነው በጌታ በኢየሱስ እየረዳ ወደ ፊት ያወጣ። እንደው ለታሪክ ለጉድ ነው የሚያስቀምጠው ይሁን ስለማይታብ ታል እውነቴን ነው የምነግርህ ለታሪክ ያስቀምጠው ትኖር አለ እንጂ ሞት ሞትም ለመሰለ መዝሙር 118 ቁጥር 17 እንደዚህ ያለ አልሞትም፣ በህይወት ኖራለዋል፣ የእግዚአብሔርንም ስራ አወራለዋል። ለመሰለ እምኖረው ልበላ አይደለም፣ ምኖረው ልጠጣ አይደለም። የምኖረው የእግዚአብሔርን ስራ ለማውራት ነው። እንደዚህ ያለ መዝሙር 118 እንደዚህ ያለ አልሞትም፣ በህይወት እኖራለሁ እንጂ የእግዚአብሔርን ስራ እናገራለሁ። የማወራው ነገር አለ። የመስቀሉን ስራ እናገራለሁ፣ የማዳኑን ኃይል እናገራለሁ። እግዚአብሔር ለሰው ልጆች ያደረገውን ታላቅ ስራ እናገር። የማልሞተው ለዚህ ነው። ቁጥር ለመጨመር አይተ በጌታ በኢየሱስ ክርስቶስ ዛሬ ባረኳችሁ። በእናንተ ላይ የወጣ የሞት አዋጅ የተገለበጠ ይሁን። ስማ ጥቅስ አይደለም መነገር እንዳፈራ ወርቱ ጋር እንዳፈራ እግዚአብሔር አምባዬ፣ አለቴ፣ መታመኛዬ፣ ጋሻዬ። ሁለተኛው ደረጃ መለኮታዊ መመሪያ መቀበል ነው። ለምሳሌ መለኮታዊ ምሪት የሚያስፈልገ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ንጉሥ በሰራዊቱ ብዛት አይድንም፣ ኃያልም በታላቅ ኃይሉ አይድንም። ፈረስን ለደህንነት ተስፋ ማድረግ ከንቱ ነው። እንደውም በምሳሌ መጽሐፍ ምዕራፍ 31 ቁጥር 21 ላይ ሲናገር እንደዚህ ይላል፣ ፈረስ ለጦርነት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 ለምትችል ስለምታቅም ይሆን ነገር የለም። ሰዎች ስለምታቅም የሆን ነገር የለም። ባለስልጣን ስለምታቅም የሆን ነገር የለም። ጓደኞች ስላሉ፣ ቲፎዞ ስላሉ ያስጀምሩ ይሆናል እንጂ አያስጨርሱ። ገንዘብ ራዕይን ያስጀምር ይሆናል እንጂ አያስጨርሱ። ቲፎዞ ጫጨብጭቦ ሊያስጀምር ይችል ይሆናል ግን አያስጨርሱ። ይገርመሃል፣ እግዚአብሔር ካስጀመረ ግን በየትኛውም ሁኔታ ውስጥ ከጀመርክ ላታቆም ነው የምትጀምረው። ከጀመርክ ለታላቅ ክብር ነው የምትጀምረው። ስለዚህ ሁልጊዜ ማድረግ ያለብን እንደዚህ ነው። ከእግዚአብሔር መለኮታዊ ምሪትን መጠየቃለን። ጋድ ላድርገው ይህን ልውጣ ተናገረኝ ታውካልከኝ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 ማንንም ተማምነህ ምንም ነገር እንዳትጀምር፣ ትዝብት ነው ትርፉ። የሚላችሁን ሁሉ አድርጉ እንዳለች ማርያም፣ አንተ የሚጠበቅበት ኃላፊነት አለ። የራስን ድርሻ ደግሞ መወጣት አለብህ። እንስራውን መሙላት ከሆነ መሙላት። እሱ ብቻ አይደለም፣ እንደ ቃልህ መረቡን እጥላለሁ እንዳለ መረቡን መጣል ያንተ ድርሻ። እንስራውን በውሃ መሙላት ያንተ ድርሻ ነው። እሱ ብቻ አይደለም፣ በኤርትራ ባህር መራመድ ያንተ ድርሻ ነው። መክፈል ነው የእሱ ኃላፊነት። አሁን ጥሶ በመውጣት ውስጥ ብዙ ሰዎች የሚቸገሩት ነገር ምንድን ነው? ሁሉንም አሳይመንት ለእግዚአብሔር ሰጥተው በአስማት በምትሃት የሆነ ነገር አድርጎ እንዲያወጣቸው ይፈልጋሉ። ኖ ኤርትራ ባህር ቢከፈትም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 ክሬዲቱን አንተ እንዳትወስድ። እግዚአብሔር እንደ ውሃ ፈሳሽ ጠላቶቼን በእጄ ፊትለፊታቸው ፊትለፊቴ ሰባበራቸዋል። እንዳትወስድ ስማ ዳዊት፣ ድሉን ለራሱ ለሰራዊቱም አልሰጥም፣ ጻፍ። ለማንም እንዳትሰጥ የህይወትን ድል ክሬዲቱን ለሰውም ለራስም እንዳትወስድ